መጽሐፈ ዜና ቀዳማዊ ምዕራፍ 25 ዳዊትና የሰራዊቱ አለቆች ከአሳፍና ከኤማን፣ ከኤዶታም ልጆች በመሰንቆና በበገና በጸናጽል ትንቢት የሚናገሩትን ሰዎች ለማገልገል ለዩ። በአገልግሎታቸውም ስራ የሰሩ ሰዎች ቁጥር ይሄ ነበር። ከአሳፍ ልጆች ዘኩር፣ ዮሴፍ፣ ነታያን፣ አሸርኤላ። እነዚህ የአሳፍ ልጆች በንጉሱ ትእዛዝ ትንቢት ከተናገረው ከአሳፍ እጅ በታች ነበሩ። ከኤዶታም የኤልጾታም ልጆች ጎዶልያስ፣ ጽሪ፣ የሻያ፣ ሰምሂ፣ ሀሸቢያ፣ መቲትያ። እነዚህ ስድስቱ ለእግዚአብሔር ምስጋናና ክብር በመሰንቆ ትንቢት ከሚናገረው ከአባታቸው ከኤዶታም እጅ በታች ነበሩ። ከኤማን ኤማን ልጆች ውቅያ፣ መታንያ፣ አዛርኤል፣ ሱባኤል፣ ኢያሪሙት፣ ሃናንያ፣ ሃናኒ፣ ኤልያታ፣ ጊዶልቲ፣ ሮማንቲ ኤዜር፣ ዮሽበቃሻ፣ መሎቲ፣ ሆቲር ማዚዮት እነዚህ ሁሉ ቀን መለከቱን ከፋ ያደርጉ ዘንድ በእግዚአብሔር ቃል የንጉሱ ባለ ራይ የሆነው የአይማን ልጆች ነበሩ። እግዚአብሔርም ለኢማን አስራ አራት ወንዶች ልጆችና ሶስት ሴቶች ልጆችን ሰጠው። እነዚህ ሁሉ በእግዚአብሔር ቤት በጸናጽል በበገና በመሰንቆ ሚዘምሩ ዘንድ በእግዚአብሔር ቤት ያገለግሉ ዘንድ ከአባታቸው እጅ በታች ነበሩ። አሳፍም፣ ኤዶታምም፣ ኤማንም ከንጉሱ ትእዛዝ በታች ነበሩ። የብልሃተኞቹም ቁጥር እግዚአብሔርን ለማመስገን ከሚያውቁ ከወንድሞቻቸው ጋር 288 ነበረ። ሁሉም ተካክለው፣ ታናሹ እንደ ታላቅ፣ አስተማሪውም እንደ ተማሪው ለሰሞናቸው እጣ ተጣጣሉ። የፊተኛው እጣ ከአሳፍ ወገን ለነበረው ለዮሴፍ ወጣ። ሁለተኛው ለጎዶልያስ ወጣ፤ እርሱ ወንድሞቹም ልጆቹም 12 ነበሩ። ሶስተኛው ለዘኩር ለልጆቹም ለወንድሞቹም ለ12ቱ፤ አራተኛው ለኢጽሪ ለልጆቹም ለወንድሞቹም ለአስራ ሁለቱ አምስተኛው ለነታያን ለልጆቹም ለወንድሞቹም ለአስራ ሁለቱ ስድስተኛው ለቡቂያ ለልጆቹም ለወንድሞቹም ከአስራ ሁለቱ ሰባተኛው ለኢሽራኤል ለልጆቹም ለወንድሞቹም ለአስራ ሁለቱ ስምንተኛውም ለየሻያ ለልጆቹም ለወንድሞቹም ከአስራ ሁለቱ ዘጠነኛው ለምንታንያ ለልጆቹም ለወንድሞቹም ለአስራ ሁለቱ አስረኛው ለሰምኤ ልጆቹም ለወንድሞቹም ለአስራ ሁለቱ አስራ አንደኛው ለአዛርኤል ለልጆቹም ለወንድሞቹም ለአስራ ሁለቱ አስራ ሁለተኛው ለሐሸቢያ ለልጆቹም ለወንድሞቹም ለአስራ ሁለቱ አስራ ሶስተኛው ለሱባኤል ለልጆቹም ለወንድሞቹም ለአስራ ሁለቱ አስራ አራተኛው ለመትቲያ ለልጆቹም ለወንድሞቹም ለአስራ ሁለቱ አስራ አምስተኛው ለኢያሪሞት ለልጆቹም ለወንድሞቹም ለአስራ ሁለቱ አስራ ስድስተኛው ለሃናንያ ለልጆቹም ለወንድሞቹም ለአስራ ሁለቱ ሰባተኛው ለዮሽ ብቃሻ ለልጆቹም ለወንድሞቹም ለአስራ ሁለቱ አስራ ስምንተኛው ለሃናኒ ለልጆቹም ለወንድሞቹም ለአስራ ሁለቱ አስራ ዘጠነኛው ለመሎቲ ለልጆቹም ለወንድሞቹም ለአስራ ሁለቱ ሃያኛው ለኤልያታ ለልጆቹም ለወንድሞቹም ለአስራ ሁለቱ ሃያ አንደኛው ለሆቲር ለልጆቹም ለወንድሞቹም ለአስራ ሁለቱ ሀያ ሁለተኛው ለጊልዶልቲ ለልጆቹም ለወንድሞቹም ለአስራ ሁለቱ ሀያ ሶስተኛው ለማህዚዎት ለልጆቹም ለወንድሞቹም ለአስራ ሁለቱ ሀያ አራተኛው ለሮማንቲ ኤዜር ለልጆቹም ለወንድሞቹም ለአስራ ሁለቱ ወጣ።